ቡራ በመታረቃቸው እጅግ በጣም ደስ ብሎናል። እንግዲህ አንዳንዴ በሚሰሯቸው ፕራንኮች እነሱ እየተጋጩ ቪዲዮዎቹም እንግዲህ ኦዲዬንስንም እያስደነገጠ ይገኛል። ይሄን አስመልክቶ እንግዲህ ከብዙ ኦዲንስም ሀሳብ የተሰጠኝ አለ። ከእነዚህ ውስጥ ደግሞ ቪዲዮም እንድሰራ የጠየቀችኝ እህት ያለሽ ማለት ነው እና እኔም እሺ፣ ጊዜ አመቻችቼ መልዕክትሽን አደርሳለሁ ብዬ እንግዲህ መልዕክቷን ተቀብዬ ለማድረስ ወደ እናንተ መጥቻለሁ ማለት ነው ማለት ነው ይሄን ያደረገችበት ወይም ሁሌ የምትለው ሀይሜና ቡራ ሁሌ ፕራንክ እየሰሩ እነሱን ደግሞ የሚያጣላቸው ፕራንክ ስለሆነ ታዲያ ከፕራንክ ውጭ ለምንድነው ሌላ አይዲያ አይሰሩም ብላ ስለ አይዲያው ደግሞ አንዳንድ ነገሮችን ብላለች ማለት ነው። ስለ እሱ ለማድረስ ነው የመጣሁት። ሰላም ሰላም፣ ቤተሰብ እንዴት ናቸዋለሁ። ሰላማች ብዛ በያላችሁበት እያልኩኝ ውዴ ጨረቃ ቤተሰቦች እንዲሁም ቤተሰቦቼ እንኳን ደህና መጣችሁ እያልኩኝ እንግዲህ ጾማችሁ እያለቀ ነው። የእስልምና እምነት ተከታዮች አንድ ቀን ቀራችሁ። በጣም ደስ ይላል ማለት ነው። ለእኛም እንግዲህ እግዚአብሔር ብርታቱን ይስጠን ማለት ነው እና እየተዳረሰ ነው። የእኛም በርቱልኝ ውድ ቤተሰቦቼ። ሀይሚና ብሩክ እንግዲህ ያው እስካሁን አልመጡም ማለት ነው። ያው ትናንትና በዳኒ ቤት መጥተዋል። ስለ ዳኒም አንዳንድ ምለዋለኝ ማለት ነው እና አሪፍ ቪዲዮ ነው ትናንትና የሰሩት። ዳኒን ታውቁት ታቁታላችሁ። እንግዲህ ባለፈውም ሀይሚን እንደዛ ያስጨነቃት ነበር፣ ዱባይ ከመሄዳችሁ በፊት እንግዲህ ዳኒ ማለት የረሙ ወንድም ነው ብላችሁኛል። እኔ ወንድም መሆኑን አላውቅም ነበር እውነት ለመናገር። ሚዲያ ላይ ግን አንዳንድ ቀን አየዋለሁ። ብቻ ግን በጣም ጎበዝና ምስኪልሽ ነው እያሉ ብዙዎቹ ቪዲዮ ሰርተው አየሁና ቻናሉ ገብቼ በደንብ አየሁ ማለት ነውና፣ ስለዚህ አሁን አስራ ስድስት ሺህ ገብቷል። ውድ የጨረቃ ቤተሰቦች ሀያ ሺህ አስገቡት። እኔም ትናንትና የማሄን ሼር ስላደረኩ አሁን ሼር አድርጌለታለሁ ማለት ነው፣ የእሱን ስለዚህ እየሄደለት ነው በደንብ። ሀያ ሺህ አስገቡት። የምር በጣም ብዙ ሰምቻለሁ ስለሱ ማለት ነው፣ መስራት ማደግ መለወጥ ያለበት ሰው ነው እና በጣም ታይለንት የሆነ ልጅ ብዙ እውቀት ያለው ነው እና ስለዚህ ሀያ ሺህ አስገቡት፣ አበረታቱት። ያው ብሩክም ብሏቸዋል ማለት ነው። እኔ መድገም አልፈልግም፣ ለማስታወስ ያክል ነው እና እንግዲህ ወደ ሀሳቤ ስመጣ ማለት ነው ወደ ሀሳቤ ስመጣ ማለት ነው ሀይሚና ቡራ እንግዲህ አይታችኋል። ሀያ አራት ሰዓት ብሩክ እውነት አስችሎት አክሩፏት ነበር ማለት ነው እና የምሬን ነው እና ሀይሚ ትናንትና ስትናገር በስማማ በጣም አሳዝነኛለሽ። ያንን አይዲያ ደግሞ በቃ እሷ ሀያ አራት ሰዓት ሙሉ እንዴት እንዳስቻለው ግን ብሩክ የምር ያው ስለ ከፈው ይሆናል እና አናቅም የተፈጠረውን ነገር። እሷ ግን በቃ አልችልም፣ አንድ ሳት ራሱ አልችልም ብላ ያንን ነገር እንግዲህ ለመፍታት ምንም አማራጭም ስላጣች ወደ ሚዲያ ሻንጣ ይዛ መጥታ ቤተሰቦች ላይ ሄድ ነው ስትለው ነው የታረቀችው። ይሄም በማድረጓ ግን የምሬን ነው ምላችሁ እንዴት እንደመጣላት እኔ ሀይሚን ማለት ጀግና ጎበዝ ስመርት ምንላት የምንላት እኮ ያለ ምክንያት አይደለም። የምሬን ነው የምላችሁ አሁን ሌላ ሰው ቢሆን እኮ በቃ ከዘጋኝ ዘጋኝ ነው ብሎ ወይ ያለቅሳል ቤት ውስጥ ወይ በቃ አለ አደለ ወይም ደራ ይዞት የሆነ ሌላው ሙድ ውስጥ ሊገባ ይችላል። ግን ሀይሚ ከእሱ ጋር መታረቅ ብቻ ነው የምትፈልገውና እንግዲህ ሻንጣ ይዛ መታ ወደ ቤተሰቦቼ እሄዳለሁ ብላ ትናንት ስትነግረው፣ እሱ እንግዲህ ከዚህም በፊት ነግረው ሊሆን ይችላል። ግን ትናንትና ስነግረው ገርሞታል። በጣም ነው የገረመው። ሴቶች ማለት በቃ አትቻሉም እያለ ነበርና ሀይሚ ውነት ሳላደንቅሽ አላልፍም። ያው እንግዲህ ሀያ አራት ሰዓት ወይም በቃ ሁለት ቀን ማለት ነው ተዘጋግተው ነበርና፣ ታዲያ ይሄን አስመልክቶ ነው ይህን ሀሳብ ይዤላችሁ የመጣሁት ማለት ነው ማለት ብሩክና ሀይሚን የሚያጣላቸው ሁልጊዜ ፕራንክ ስለሚሰሩ ነው። ሁልጊዜ ፕራንክ እየሰሩ እነሱ እየተጣሉ ነው። እኛም ኦዲየንስ እየተጨነቅን ነው። እባክሽን ሀንች ይሄንን ለተመልካች ማድረሽልኝ ያለችት ያለችኝ እና እሷ በጣም ነው የምትጨነቅላቸው። በጣም ነው የምትወዳቸው ሁለቱንም፣ በኩል አይን ነው የምታያቸው። በጣም ትጨነቃለች ሲጣሉ ማለት ነው እና ስለዚህ ሀይሚና ብሩክ ሁሌ የሚሰሩት ብራንክ ነው። ይሄ ብራንክ ደግሞ የእነሱን ፍቅር በጣም እያደፈረሰ እና እያጣላቸው ነው። ለምንድን ነው አይዲያ የማይቀይሩ? ማስታወቂያ፣ የሀበሻ ልብስ እንዲሁም የሰርግ ቤሎችን ለምን አይሰሩም? ብሩክም እንዲሁም ምርጥ ምርጥ ማስታወቂያዎች አሉ፣ የሚሰሩ የሽቶ የሱፍ ወዘተ። ስለዚህ ለምንድን ነው በእንደዚህ አይነት ነገር የማይሰሩ? ለምን አይዲያ አይቀይሩም? ተጨማሪ ከፕራንክ ተጨማሪ ሌላ ስራ ለምንድን ነው የማይሰሩት? ሁሌም ፕራንክ የሚሰሩ ከሆነ እነሱ በቃ ፍቅራቸው መሀል ላይ እንዳይቀር እንዳይለያዩ እንፈራለን ብላለች ማለት ነው። እስኪ ኦዲየንስ በዚህ እናንተ ሀሳብ ስጡበት ማለት ነው። እሷ እንግዲህ ይህ ማለት በቃ ለእነሷ አስባ ነው ይሄን ያለችውና እነሱ እንዲለያዩ እንዲጣሉ ኦዲንስም እየተጨነቀ ስለሆነ ሁሌም ፕራንክ ስለሚሰሩ በዚህ ጉዳይ ነው እሷ ሀሳብ ያቀረበችው። በእርግጥ እኔ የራሴን ላስቀምጥ፣ እናንተ ስ ሀሳብ ስጡ፣ ኮመንት ላይ ማለት ነው። ማለት በጣም ብዙ ማስታወቂያዎች አሉ የሚሰሩ የምሬ ነው የምላችሁ የሽቱ አለ የቬሎች በቃ ብዙ የሀበሻ ልብሶች ብዙ የሚሰሩ አሉ እና በተጨማሪ ይሄን ነገር ከፍተው ለምን አይሰሩ ነው። በዚውም አጋጣሚ ብዙ ሰውም ሊያግዛቸው ሊያበረታታቸው ይችላል። ፕራንክ እንኳን ቢሰሩ አልፎ አልፎ አንዳንድ ቀን ቢሰሩ ሁሌም ከሆነ ግን በቃ ማለት እነሱ መሀል ላይ እንዳይቀሩ ብዙ ነገር ይደርሳሉ። ተጋብተው ወልደው እናያቸዋለን የምንላቸው ልጆች ከአሁኑ እንደዚህ ከባድ ፕራንክ እየሰሩ እንዲለያዩ አንፈልግም። ይሄ ነገር ያሰጋናን ነው ሀሳቡ ማለት ነው። እና እንግዲህ ሀሳብ ስጡበት እናንተ ማለት ነው። እኔም የራሴን አስቀምጣለሁ ማለት ከኔ ልጀምር፣ የእናንተን ሀሳብ አስቀምጡ ማለት ነው። ሁላችሁም እንድሰሙት እፈልጋለሁ። ለእነሱ አስባ ነው። እኛ ሀሳብ እናቀርባለን፣ ለባለቤቱ ማለት ነው። ማለት ለሀይሚና ለብሩክ እናቀርባለን ሀሳቡን። ግን እኛ የምናቀርበው ሀሳብ ለእነሱ ያስኬዳቸዋል ወይ ነው የኔ ሀሳብ ማለት ነው። የኔንም ለእናንተ ላንጸባርቅ ማለት ነው። ማለት እኛ አሁን እኛ መርጠን ይህን ስሩ ብንላቸው ከእነሱ ጋር ይሄዳል ወይ ስራው፣ እነሱ ይሰሩታል ወይ፣ የእነሱ ፍላጎት አለበት ወይ የሚለውን ያካተተ መሆን አለበት። ማለት አሁን ይህንን እኛ አቅርበን እነ ብሩክ ተቀብለው ይህን ስራ ይሰሩታል አይሰሩትም የሚለውን የው እኛ ደግሞ ማገናዘብ መቻል አለበት። ቢሰሩ ደስ ይለኛል ማለት እንደ ተጨማሪ ስራ ሌላ የሆነ ስራ እንደዚህ ከተዘረዘሩት ውስጥ ማስታወቂያዎች፣ የሰርግ ቤሎች በጣም ብዙ ነገሮችም ይሰሩዋሉ፣ እና እነሱም ቢሰሩን እኔም ደስተኛ ነው። ነገር ግን ይሄን ለመስራት እነሱ ፍላጎት አላቸው የሚለውን እኔ ያስቀምጣለሁ ማለት ነው። እኔ ደግሞ ተጨማሪ አድርግ የምሰራው ወይም ደግሞ አንዳንድ አስተያየትም ለእኔም እየተሰጠኝ ነው ማለት ነው። ፕራንጉን በተመለከተ የምሬን ነው የምላቸው እና ማለት አንቺ ወይም በቃ ኮመንት የሚጽፉልኝ ማለት ነው፣ እናንተ ናችሁ። ፕራንክ ፕራንክ እያላችሁ ልጆቹን የምታጣሏቸውም የሚል አስተያየት ደርሶኛል። ና እኔ አልቀየምም እንደዚህ ስላላችሁ ማለት ነው። የምሬን ነው የምላችሁ። ና በማንም አልቀየምም በማንም ቂምም አልይዝም። የተሰማችሁን ነው። እነሱ እንዲለያዩ ስለማትፈልጉ ነው ይሄን የምትሉት። አሁን ሶሻል ሚዲያ ላይ ማለት ነው፣ ሶሻል ሚዲያ ላይ ብሩክና ሀይሚ መስራት ያለባቸው ፕራንክ ከሰሩ ሁለታቸው ፒስ ናቸው አይደል? ሁለታቸው ከካሜራ ጀርባ ፒስ ሆነው ግን የሚሰሩት አይዲያ፣ ለምሳሌ ብሩክ ሀይሚን ፕራንክ የሚያደርጋት ከሆነ ሀይሚ ብሩክን እንደጎዳችው አድርጋ ወይም ብሩክ እንደተበደለ አድርጎ ሳይሆን በቃ ለእኛ የሚያስተምር ነገር ሆኖ እነሱ ሁለታቸውን የማያስጠቁራቸው ነገር፣ ሁለታቸውን ቅራኔ ውስጥ የማያስገባቸው እነሱ እንኳን ፒስ ቢሆኑም ለተመልካች እንደተጣሉ አድርገው በይሰሩ ፕራንክ ከሰሩ ማለት ነው። አያችው ማለት ለምሳሌ ሀይሚ ፕራንክ ስታደረገው ብሩክን እሷ እንደተጎዳች እንደበደላት አድርጋ ሳይሆን ብሩክም ደግሞ እሱ እንደተጎዳ ሀይሚ እንደበደለችው ሳይሆን እነሱ ጋር ፒስ እንደሆኑ አስመስለው ግን በቃ በሚያስተምር መልኩ እነሱ እንደተጣሉ ሳይሆን ለእኛ የሚያስተምር ነገር ቢሰሩ ደስ ይለኛል። ይሄን ካልሰሩ ደግሞ ማደግ ስለማይችሉ ሃይሚና ብሩክ ለምንድን ነው አይዲያ የማይቀይሩት? ለምን ሁሌ ፕራንክ ይሰራሉ? ብዙ የሚሰሩ ስራዎች አሉ። ከነሱ ስራ ውስጥ መርጠው እነሱ የተመቻቸውን ስራዎች፣ ለምሳሌ የማስታወቂያ ስራዎች አሉ፣ የሰርግ ቤሎች አሉ። ለምንድነው አይዲያ የማይቀይሩት? ለምን ሁሌ ፕራንክ እየሰሩ ይጣላሉ?